ነሽ ነቢያት፣ እንደት ነሽ? ማሬ እንኳን ደህና መጣሽ። አለን አለን። ነቢያት፣ ከእምነት ነው የምንጀምረው። እምነቱ ሙስሊም ነው። እድሜው እድሜው ከአርባ እስከ አርባ አምስት እኮ በዚህ ነሽ አንቺ፣ ስማርት ነሽ። ከአርባ እስከ አርባ አምስት በቃ ካለ በኋላ ዘሎ ዘሎ ዘሎ ከጠገበ በኋላ ትዳር ቤቴ ማለት ሲጀምር የዛኔ በቃ ቁም ነገረኛ ነው የሚሆነው። አርባ ከሞላ በኋላ ወንድ ልጅ አያስቸግርም። አርባ እስኪ ሞሉ ወጠጤ ናቸው። የት ሀገር የሚኖር ዱባይና ኢትዮጵያ አይሆን እንጂ የትም ሀገር ነው፣ ችግር የለም ኦኬ። ማለት ከሀገር ውጭ ነው የምትፈልጊው? ከሀገር ውጭ ብቻ፣ እዚህ ሀገር እንዳይሆን ከሀገር ውጭ ግን፣ ዱባይ እንዳይሆን ሀገር ውጭ በት ኖ ዱባይ። እሺ እሺ፣ መልኩ ጸይም ቀይ፣ ጥቁር፣ ጸይም ቆንጆ፣ ጸይም ቆንጆ። ቁመቱስ ረጅም ስለዚህ፣ ሜትር ከሰማንያ በላይ ከሰማንያ ይበቃል። ሜትር ከሰማንያ እሺ። እንትን ስራ ቢኖረው ባይኖረው ችግር አለብሽ? ሰራተኛ መሆን አለበት። ጎበዝ ሰራተኛ መሆን አለበት። ጎበዝ ሰራተኛ ጭራሽ ስራ ብቻ አይደለም። ጎበዝ ሰራተኛ መሆን አለበት። ጠንክሮ የሚሰራ ስራ ዝም ብሎ መሄድ እና መምጣት ጠዋት ተነስቶ ስራ ሄዶ መምጣት አይደለም። ጎበዝ ብርቱ ሰራተኛ መሆን አለብን። እሺ፣ አግብቶ የፈታ ልጆች ያሉት ቢሆን ችግር አለብሽ? ችግር የለብኝም። ኦኬ። የነቢያት መስፈርት በእምነቱ ሙስሊም የሆነ እድሜው ከአርባ እስከ አርባ አምስት የሆነ ከሀገር ውጭ የሚኖር ግን ዱባይ ነው አስረግጣ ነግራናለች፣ ዱባይ መሆን እንደሌለበት ፀይም ቆንጆ ቢሆን ይመረጣል። ቁመቱ ሜትር ከሰማንያ አምስት ድረስ ቢሆን ይመረጣል። ጎበዝ ሰራተኛ መሆን አለበት። እናም አግብቶ የፈታ ቢሆንም ችግር የለባትም። ልጆች ቢኖሩትም ችግር የለባትም። ዲጄ ጃም ለምትሉ ዲጄ ጃም ጀርመን ነው የሚኖረው። እንደገና እድሜው መስፈርቱ ለ እንዴ ዲጄ ጃም ሄሪኬ ኳን ማለት ብዙዎቹ ዲጄ ጃም እያሉ ነው ጀርመን የሚኖር ዲጄ ጀማል ዲጄ ጃም የሚባል ልጅ አለ። እና አይቲንክ ያንችን መስፈርት ያሟላል። ጥሩት፣ ሼር አርጉለት፣ ዲጄ ጃምን። እሱ ይኸውልሽ፣ ኢማን ያላት ነው የሚፈልገው። ኢማን አለሽ? እኔ አለኝንም ነው ምለው ግን አላ ነው የሚያውቀው የኔ ኢማን እንዳለኝ እና እንደሌለኝ ኢማን እንዳለሽ ማስረጃ ማቅረባችም እኔ ማለኝ እላለሁ። አልሐምዱሊላ አለኛቡ ኦኬ፣ አለሽ በቃ። እሱ ኢማን ያላት ለምን እኔ ቀልቤ ደርቆ አለ ቀልቤን የምታረጥብልኝ። እኔ ኢማን ኢማን ያላት ሴት እኔን ወደ ኢማን እንድትወስደኝ። ሀቡ ተምራለች ወይ ትምህርት እስከ ስንት ተምረሻል? ማሬ እኔ አጨረስኩ እስከ አስር ብቻ። ግን እኔ የምፈልገው የተማረ መሆን አለበት። የእኔ የምራቡ እና መስፈርትሽ ላይ አስገብዮ የተማረ እኮ አለልሽም እዚህ ጋር የተማረ መሆን አለበት። የተማረ ዲጄ ተማረ? እንጃ ዲጄ ለመሆን ትምህርት ያስፈልጓል? ማሬ፣ አያስፈልግም። ያስፈልጋል። እንጃ። ሙዚቃ ማወቅ መሰለ የሚጠበቅብሽ ዲጄ ለመሆን ትምህርት አይዶ ነው። የተማረ ይሁን አይሆን አላውቅም። ዲጄ ጃም፣ ቤተሰብ አንዴ፣ ዲጄ ጃ